የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል አልተባለም። የደሞዝ ግብር እንዲቀነስም ተጠየቀም። የኢትዮጵያ መንግሥት ቢሊዮን ዶላሮችን ለመበደር ሂደት ላይ መሆኑ ተገለጸም። ከንቲባ አዳነች አቤ የአዲስ አበባ ነዋሪዎችን የጠቀመና ያስደሰት አፈጻጸም ማስመዝገባቸውን ገለጹም። አቶ ጌታቸው ረዳ አዲስ የፖለቲካ ፓርቲ ሊያቋቁሙ ነው ተባለም። የሩሲያ ልዩ ኮማንዶዎች ወደ አፍሪካ ዘመቱ። ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብ አስታወቅም እንዲሁም ትራምፕን አምርረው ለመታገል ቃል ስለገቡት አዲሱ የካናዳ ጠቅላይ ሚኒስትር እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ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 የኢትዮጵያ መንግስት በዓለም አቀፉ የገንዘብ ድርጅት ሶስተኛ የ 3 ነጥብ 4 ቢሊዮን ዶላር ብድር ግምገማ ዙሪያ በተያዘው ሳምንት ከድርጅቱ ጋር ከስምምነት ላይ ደርሳለሁ ብሎ እንደሚጠብቅ ሮይተርስ ነው የዘገበው። ድርጅቱ በአራት ዓመታት ውስጥ የተጠቀሰውን ብድር ለሀገሪቱ ለመልቀቅ የተስማማው ባለፈው ዓመት ሐምሌ ነበር ተብሏል። የድርጅቱ ቦርድ ግምገማውን በሰኔ አጸድቋል ተብሎ እንደሚጠበቅ የገንዘብ ሚኒስቴር ዴኤታ እዮብ ተካልኝ መናገራቸውን ዘገባው ጠቅሷል። ቦርዱ ግምገማውን ካጸደቀው ድርጅቱ ከብድሩ ውስጥ ቀጣዩን ከፊል ገንዘብ ይለቃል ተብሎ ይጠበቃል። የአንድ ቢሊዮን ዶላር ቦንድ ያዥ ኢንቨስተሮችም የአይኤምኤፍን የእዳ ትንተና እየተጠባበቁ መሆኑን የጠቀሱት ዶክተር ኢዮብ ከዩሮ ቦንድ ያዦች ጋር ከክረምቱ ወራት ጀምሮ በዳሽግሽግ ዙሪያ ንግግር እንደሚጀመር መጠቆማቸው ተገልጿል። አቶ ጌታቸው ረዳ አዲስ የፖለቲካ ፓርቲ ሊያቋቁሙ ነው ተባለም።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 በሁለት ተከፍሎ እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢያ ለመሆኑን ሲገልጽ ቆይቷል። የህወሀት መሰረት ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሀት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫም በዶክተር ደብረጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭ፣ የህወሀት ህጋዊነት ስለሚያበቃም የህወሀት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞችን አርቅቀው መጨረሳቸውን ተናግረዋል። ኢትዮ ቴሌኮም ያልተሸጡ ቀሪ አክሲዮኖችን እንደገና ለገበያ እንደሚያቀርብ አስታወቀም። ኢትዮ ቴሌኮም በጥቅምት ወር 2017 ዓ.ም ይፋ ባደረገው የ10 በመቶ ድርሻም በ121 ቀናት ውስጥ 47377 ኢትዮጵያውያን 107 ሚሊዮን አክሲዮኖች መግዛታቸውን ገልጸዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሮት ፍሬህይወት ታምሩ ጉዳዩን አስመልክቶ በሰጡት መግለጫ እንዳስታወቁት 712 ግለሰቦች የ900 ሺ ብር እና ከዚያ በላይ አክሲዮን ገዝተዋል። የአክሲዮን ሽያጩ እስከ የካቲት 7 ቀን 2017 ዓም ድረስ ባሉት 121 ቀናት 47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖች መግዛታቸውን፣ ከአክሲዮን ሽያጩ 3.2 ቢሊዮን ብር ገቢ መገኘቱን ገልጸዋል። በቀጣይ በኢትዮጵያ ካፒታል ገበያ ባለሥልጣን አሰራር መሠረት ግለሰቦች በገዙት መጠን የአክሲዮን ድልድል ይደረጋል ተብሏል። የኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ተባለ። የደሞዝ ግብር እንዲቀነስም ተጠይቋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሁንም በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲል አሳውቋል። ኮንፌዴሬሽኑ ይህን ያለው ነገ ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለአምሳኛ ጊዜ የሚከበረውን የሰራተኞች ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። ኢሰመኮም የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ እንዳዳከመ ነው ብሏል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓቸዋል ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ፣ ወይም ራቅ ወዳለ ቦታ እንዲዘዋወሩ ይደረጋሉ ብለዋል። ኑሮ የከበዳቸውን ተቀጣሪ ሰራተኞችን በተመለከተም ከዚህ ቀደም ለጠቅላይ ሚኒስተሩ የተላኩ ጥያቄዎችን በተመለከተ በተደረገው ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከታቸው ሚኒስተሮች ተላልፎ ተሰጥቷቸዋል። ሆኖም የተወሰኑ ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኛ ጥያቄዎች አልተመለሱም ሲሉም ገልጸዋል። ከንቲባ አዳነች አቤ የአዲስ አበባ ነዋሪዎችን የጠቀመና ያስደስት አፈጻጸም ማስመዝገባቸውን ገለጹም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤ ይህንን የገለጹት የከተማ አስተዳደሩን የዘጠኝ ወራት እቅድ አፈጻጸም ግምገማ ማጠናቀቃቸውን ባስተላለፉበት መልእክት ነው። ባለፉት ዘጠኝ ወራት የስራ አፈጻጸማችን አዲስ አበባን እንደ ስሟ ውብ፣ ጽዱ፣ ለነዋሪዎቿ ምቹና የቱሪስት መተላለፊያ ብቻ ሳትሆን መዳረሻ የሆነች ከተማ ለማድረግ የሰነቅነውን ራዕይ እውን ለማድረግ አዳዲስ አሰራሮችን በመተግበር እንዲሁም የአመራር ቁርጠኝነትና ቅንጅትን በማጠናከር የጀመርናቸው ሁሉን አቀፍ ስራዎችን በፍጥነት ጀምረን በመጨረስ ለዘጠኝ ወራት ያቀርናቸውን ስራዎች በአማካይ 93% አሳክተናል ብለዋል። የነዋሪውን የኑሮ ጫና የሚያቃልሉ ሌሎች ሰው ተኮር ስራዎቻችን የበርካቶችን ሸክም ያቀለሉ የአቅመ ደካሞችንና የአገር ባለውለታዎችን እንባያበሱ እንዲሁም ማህበራዊ ፍትህን ያረጋገጡ ሲሆኑ፣ የፕሮጀክት አፈጻጸም፣ የገቢ አሰባሰብ፣ የኑሮ ውድነትንና ገበያን የማረጋጋት ስራ፣ የሰላምና ጸጥታ፣ የትራንስፖርት መሠረተ ልማት ማስፋፋት፣ የከተማ ጽዳት፣ የአረንጓዴ ልማት፣ የስራ ዕድል ፈጠራና የበጀታችንን 71% ለዘላቂ ልማትና ደህንነት ቅነሳ መዋላችን የስራ ባህል እየተሻሻለ መምጣት ዋና ዋና ውጤት ካገኘንባቸው ተግባራት ውስጥ የሚጠቀሱ ናቸው ብለዋል። ከንቲባዋ ባሰፈሩት መልእክት ፈተናዎችን እየተሻገርን ባሳካናቸው ስኬቶች ሳንረካም ጥንካሬዎቻችንን በማጽናት በግምገማችን የለየናቸውን ድክመቶች ከነመንስኤዎቻቸው ነቅሰን በማውጣትና ለላቀ ውጤታማ ስራ በመዘጋጀት በአገልግሎት አሰጣጥ በማሻሻል ኑሮ ውድነትን በመቀነስ ቀሪ ኮሪደሮችን፣ ፕሮጀክቶችን በማጠናቀቅ እንዲሁም ሌብነትና ብልሹ የሩሲያ ልዩ ኮማንዶዎች ወደ አፍሪካ ዘመቱ። ራሽያ በፑቲን ቀጥተኛ ትእዛዝ የቡርኪና ፋሶን ፕሬዚዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የሥልጠና ብቃት ያጠናቀቁ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገድዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሻ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ተጠቁሟል። ከራሻ በተጨማሪ ሰሜን ኮሪያ እና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብቧል። የራሻው ፕሬዚዳንት ፑቲን እኛ እያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም። አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዝዳንትን ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሐዊ ንግድ እንዲኖር እንፈልጋለን ብለዋል። ፑቲን በንግግራቸው እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ ሀገር ሳንገባ ቡርኪናፋሶ ያላትን ማዕድን በራሱ ሀገር አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር ትሸጣለች ብለዋል። የካናዳ ጠቅላይ ሚኒስትር ዶናልድ ትራምፕን አምርረው እንደሚታገሉ ገለጹ። ጠቅላይ ሚኒስትሩ በምርጫ ማሸነፋቸውን ተከትሎ ባሰሙት ንግግር ዩናይትድ ስቴትስ የካናዳ መሬትና ሀብት እንደምትፈልግ ካናዳውያንና አስጠንቅቀው የትራምፕን የንግድ ጦርነትና ካናዳን ከዋሽንግተን የመቀላቀል ዛቻን ለመታገል ቃል ገብተዋል። በዓለም ዙሪያ ካሉ መሪዎች የእንኳን ደስ አላችሁ መልእክት የጎረፍ